ሰላም ሰላም የሰላም ዩቲዩብ ተከታታዮች እና ቤተሰቦች እንዴት ናችሁ ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ እንደምታዩት በዶቃ ከለር ቀጠን ባለች በስድስት አርባ የተሰራች ቆንጆ ልብስ ነች እንግዲህ እኔም ፋፈሽ ብያለሁ ቀጭን ልብስ እንደዚህ የሚያዘነጣል እንደምታዩት በጣም የሚያምር ልብስ ነው እኔ በጣም ወዳት ልብስ ነች እንግዲህ ወራጅም በምንም በተለያየ ነገር መሰራት ትችላለች። እንግዲህ ያ አንቺ የለበስሽውን እንዴት ነው ግለጭልን ስለምትሉ ነው ከመጀመሪያው ቪዲዮ ላይ መግለጽ የጀመርኩት። እንደዚህ ቆንጆ ሆና በስድስት 6 አርብ ተሰርታ አልቃላት 18000 ብር ነች። ቆንጆ ልብስ ነች። አዲስ ጥበብ ነች። በጣም ነው የምታምረው። እንግዲህ አሁን ደግሞ መጪዎቹ የሰርግ ወራት ናቸው። ለነሱ ይሆናሉ ያልኳቸውን ለተለያየ ለሽምግልናም ይሆናሉ ያልኳቸውን ቆንጆ ቆንጆ ልብሶች አዘጋጅቻለሁ። እነሱን እያሳያችሁ አብረን ይሆናል። አመሰግናለሁ። እንግዲህ ዛሬ እንደዚህ ደመቅ ሸብረቅ ካለው ሰፋ ካለው ጥበብ ለተለያየ ለሰርግ ለእናቶች ለክርስትና ለተለያየ ፕሮግራም መሆን የሚችል ነው። ለሙሽራናት ለመልስ ለተለያየ ፕሮግራም መሆን ይችላል። በጣም የሚያምር ልብስ ነው። እንግዲህ እንደምታዩት እንደዚህ ላርገው ከጥበቡም ትንሽ ሰፋ ያለ ስለሆነ እንደምታዩት በጣም የሚያምር አርበሰፊ ልብስ ነው። ቆንጆ ልብስ ነው። ለእናቶችም ቢለበስ ለሽምግልና ለቆንጆቹ ወጣቶች በጣም ነው የሚያምረው። ጨርቁ ሁለት አይን ነው። ነጠላውንም ደግሞ እንደምታዩት ራሷን ጥበቧን ነው ቁጭ ያደረጓት። በጣም ነው የምታምረው። ሰፊ ነው። ለማጣፋት የማያጥር ልብስ ነው። ቆንጆ ነው። ያሳየኋችሁ በደንብ ብዬ ነው። እንደምታዩት ቆንጆ ጥበብ ነች። በጣም ነው የምታምር። ለሁሉም ሰው መሆን የሚችል ይሄ፣ ያልጮኸ ከለር ነው ሁሌ በቃ የሚያምር አንዳንድ እንግዲህ ጥበቦችን የሚያስንቅ ጥበብ ነው። እኔ በጣም ስለወደድኩት ነው። ይሄ እንግዲህ ከአንገት በላይ በምትፈልጉት እዚህ ውስጥ ባለው ዲዛይን አይታችሁ በዚህኛው ይሰራልን፣ በዚህኛው ትጠለፍልን ማለት ትችላላችሁ። ይሄ ቆንጆ ሆኖ ተሰርቶ አልቆለት ሀያ ሰባት ሺ በጣም የሚያምር ትልቅ ልብስ ነው። በጣም ትልቅ ጥበቡ እስከ ስልሳ አምስት እስከ ሰባ የሚደርስ ትልቅ ሰፊ ጥበብ ነው። ቆንጆ ልብስ ነው። በምትፈልጉት ከአንገት በላይ ቆንጆ ሆኖ ይሰራል። እናንተ በዚህ ዲዛይን ስሪልን በሉኝ። መነኑም ሁለት አይን መነን ነው። ቆንጆ መነን ነው። እቺ ደግሞ እንግዲህ በባለፈው ቪዲዮ በኦሬንጅ ያሳየኋት ልብስ ነች። አሁን ደግሞ በሰማያዊ ከለር እንግዲህ በሰማያዊ እና በቡኒ በጣም ወርቀዘው አለው እጅግ በጣም በቃ በጥለቱ እና በክሩ ልክ ወርቀ ዘቦ የገባለት ልብስ ነው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ዋጋዋም ቆንጆ ነች። በጣም ውድም አይደለችም። ነጠላዋም እንደምታዩ ሰፋ ያለች ነች። በጣም ነው የምታምረው። ነጠላዋም እራሷ በምትፈልጓት በዚችም ትጠለፍልኝ፣ በሲዳር ላይ ባለችዋም በኩል ትጠለፍ ብትሉ በምትፈልጉት በኩል ቆንጆ ሆኖ መጠለፍ የሚችል ልብስ ነው ይሄ። ቆንጆ ሆኖ ተሰርቷ አልቆለት አስራ አምስት ሺ ጨርቁም ሁለት አይን ጨርቅ ነው። በጣም ነው የሚያምረው። ይሄ ከለር እኔ ወርቀዘቦ የገባበት በጣም የበዛበት ልብስ እወዳለሁ። ይህም እንግዲህ ለእናንተ ስለማይታይ ነው እንጂ ቆንጆ ነው። ይሄ ልብስ እንግዲህ በጣም የሚያምር ልብስ ነው። እንደምታዩት በጣም በርገንዲው ነው። ይሄ ቀይ አይደለም፣ ደመቅ ያለ ቀይ አይደለም። በርገንዲ የሚባለው ቀይ ነው። ትንሽ ከቀይ ጠቆር የሚለው ነው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ነጠላዋም ደግሞ እንደምታዩት በጣም የምታምር ነጠላ ነች። ቆንጆ ነች። እቺ በቀጭንም አላት በራሷ በነጠላዋ ሳይዝም አላች ዲዛይኗ ራሷ ሁና በቀጭን ጥበብ አላት። ይሄ ልብስ ቆንጆ ሆኖ ተሰርቷ አልቆለት ሀያ ሁለት ሺ እቺ ደግሞ እንግዲህ ፒንክ እና ፐርፕል ከለር አንድ ላይ ተዋህዶ የተሰራ ነው። ተለያየ ክሮች አሉት። በጣም ብዙ አይነት ክርን የተጠቀሙ ጥበቧም እጅ የምትይዝ ጥበብ ነች። ቆንጆ አዲስ ጥበብ ነች። ይሄ በሚያምር በምትፈልጉት ቆንጆ ሆኖ መሰራት ይችላል። እጅ ዲዛይን ወጣ ማንገት ላይ መሆን ትችላለች። ዳረኛዋ ላይ ያለችው ጌጥ ፈርጧ መውጣት ትችላለች። ቆንጆ የሚያምር ልብስ ነው። ወርቀ ዘቦ በደንብ አለው፣ መደቡ ላይ ስለማይታያችሁ ነው። ወርቀ ዘቦም አለው። ቆንጆ ልብስ ነው። ይሄ በሚያምር በምትፈልጉት ቆንጆ ሆኖ ተሰርቶ 24 ይሄ ጥበብ ደግሞ እንግዲህ በደንበኛ በከስተመሬ ኦርደር ያመጣሁት ነው። እንደምታዩት በጣም ያምራል። ይሄ ልብስ ሁለት ፌስ ነው ያለው። በዚህኛው በኩልም መሰራት በጀርባው ራሱ መሰራት ይችላል። እንደምታዩት በፊቱም ይሰራልኝ ያለ እንግዲህ፣ እስቲ ለያይቼ ላሳያቸው። በጣም ትልቅ ጥበብ ነው። ለተለያየ ፕሮግራም መሆን ይችላል። ይሄኛው ውስጠኛው ደግሞ በጣም ቢጫ አበዛ የሚልበት ነው። በጣም ነው የሚያምረው። የተያያዘ ስለሆነ ነው ያው ያስቸገረ፣ ግን ያው ለማየት ያክል ይታያቸዋል። በዚህ ከለርን መሰራት ይችላል። በዚህኛውም መሆን ይችላል። የሚያምር ከለር ነው። ቆንጆ ነው። እንግዲህ በምትፈልጉት ነው መሰራት የሚችለው። ይሄ ቆንጆ ሆኖ ተሰርቶ አልቆለት፣ በምትፈልጉት ከለር አስራ ሰባት ሺህ ብር ነው። ነጠላዋም ደግሞ እንደምታያት ላሳያችሁ። እንግዲህ እነዚህ ጥበቦች ያው ጊዜ ያነሳቸው ጥበቦች ናቸው እንጂ እንግዲህ የእናቶቻችን ጥበብ የነበሩ ጥበቦች ናቸው። አሁን ደግሞ ያው እንደ አዲስ እየተለበሱ ነው። በጣም ትልቅ ጥበብ ነው። በፓሪም አንገቱ ላይ እጁ ጉርድ ሆኖ መሰራት ይችላል። እንደምታዩት ሁሉም ነገር ቆንጆ ሆኖ በምርጫችሁ ግን፣ ይሄ አሁን አንገቱ ጉርድ ሆኖ ቢሰራ በጣም የሚያምር ልብስ ነው። ይቺ ልብስ ደግሞ ዋጋውም በጣም ቆንጆ ናት። ጠበቧ ዝም ብላ የምታዘንጥ ነች። ደረጃዋ መቀነስ ትችላለች። አንገቷ ዲዛይን ደግሞ እዚህ ውስጥ ብዙ አይነት ዲዛይን አለው። ደረጃው ላይ ያለውም መሰራት ይችላል፣ እዚህ ውስጥ ባለውም መሰራት ይችላል። ዋጋውም በጣም ቆንጆ የሚባል ዋጋ ነው። ቆንጆ ልብስ ነች። ሁለት አይን ልብስ ነች። አንዷ ደረጃም ስትቀነስ እንደዚህ ውብ ሁና መሰራት ትችላለች። ይሄ ቆንጆ ሆኖ ተሰርቶ አልቆለት ከወገብ በላይ አስራ ሶስት ሺ ቆንጆ ልብስ ነው። በጣም ዋጋም ቆንጆ ነች። በደንብ በቃ የምታምር ልብስ ነች። እንግዲህ ቢጫ ልብስ ብዙ ጊዜ ለአዲስ አመት ይባላል ግን አይደለም። ይሄ አሁን እንግዲህ በተለያየ ፕሮግራም እራሱ ቢለበስ በጣም የሚያደምቅ ቆንጆ ልብስ ነው። አረንጓዴ እና ቢጫ የበዛው ከለር ነው። መደቡ ያው ወርቀ ዘቦ በደንብ አለው ቢጫው። አዎ እዚህ ላይ ሻይን ሁኖ ስለማይታያችሁ ነው። በምትፈልጉት ቆንጆ ሆኖ ተሰርቶ፣ ይሄም እንግዲህ ነጠላዋም ደሞ እንደምታያት በጣም ነው የምታምረው። ቆንጆ ነች። ዲዛይኗን ራሷን ጠበብ አድርገውን ያስቀመጧት በጣም የሚያምር ልብስ ነው ይሄ። በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት፣ 13000 ለተለያየ ፕሮግራም ሆኖ ይችላል። ለሽምግልናም፣ በግሩፕ በሰርግ ቢለበስ ወቅቱንም ይገልጻል። ያው ቢጫ ልብስ ብዙ ጊዜ አዲስ ዓመት ላይ ብቻ አይደለም የሚለበሰው እስከ ጥቅምት ባሉት ወራት እየተወደደ የሚለበስ ነው። በቃ ወቅቱንም ይገልጻል ተብሎ ይታሰባል። እችይ ልብስ ደግሞ እንግዲህ በሰፊ ማለት አሁን በግማሽ ነው የተሰራችው። እችይ ልብስ በጣም ነው የምታምረው። እንግዲህ ካሜራው እንግዲህ በደንብ ቢጫው ላይ ወርቀዘቧለሁ፣ ቢጫ ቢጫዎቹ ላይ ወርቀዘቧላቸው፣ ሌላው ላይ ግን ክርብቻ ነው ያለው። ቆንጆ የሚያምር ልብስ። እኔ ይሄ ዲዛይኗን በጣም ከስፌት ላይ የተወሰደችው ላይ ይመስለኛል። በጣም የሚያምር ዲዛይን ናት ያለቻት። ነጠላዋንም ላሳያችሁ በጣም ነው የምታምር። በነጠላዋ ሳይዝ የሚሸመንልኝ ካላችሁ ጊዜ ካላችሁ በነጠላዋ ደብሉ ደግሞ፣ ከዚህ የሚሰፋው ደግሞ ማለት ይሄን ራሱ ዲዛይን እዚህ ላይ መጨመር ማለት ነው። በቃ ራሱ ምንም የሚቀየር ነገር የለው። ይሄ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ አስራ ሶስት ይሄ ልብስ እንግዲህ ደግሞ በጣም የሚያምር ልብስ ነው። ካሁን በፊት ትንሽ ዲዛይኑ ቀየር ተብሎ ተሰርቶለታል እራሱን በሚመስል ማለት ነው። ትንሽ አሁን ለየት አድርገ ጎመኔውን ይህን በሁለት ደረጃ አድርጎ እንግዲህ ሸማኔው ሰርቶታል። የሚያምር ልብስ ነው። ነጠላዋም ቆንጅዬ ነጠላ ነች። ራሷን ሰርጧና፣ ያወጧት በዚች በነጠላዋ ሳይዝ እራሱ መጠለፍ ትችላለች። ይሄ ቆንጅ ሆኖ ተሰርቶ አልቆለት አስራ ሶስት ሺ ይሄ ልብስ ደግሞ አዲስ ጥበብ ነው። እንግዲህ እንደምታዩት በጣም ነው የሚያምር። እኔ በጣም ነው የወደድኩት። የከለር አገባቡም ዝም ያለ ነው፣ የእውነት የሚያምር ልብስ ነው። እስኪ ዩት አያምርም? እኔ በጣም ነው የወደድኩት። ደረጃው የሚቀር ለምትሉ ደግሞ ደረጃው ቀርቶ እንደዚህ ቆንጆ ሆኖ ተሰርቶ ነጠላዋም ደግሞ በጣም የምታምር ነች። ነጠላዋ ራሱ ላሳያችሁ ፒንክ አለው አረንጓዴ፣ ሁሉም የየራሱ ወርቀ ዘቦ ገብቶበታል። ነጠላዋ ደግሞ እቺ ነች። እንግዲህ እንደምታዩት በጣም ነው የምታምር። በወራጅም ራሱ ይሰራልኝ ብትሉ፣ ያው አንዷ ደረጃ ላይ ልሙጥ ትገባና መነኑ ብቻ ሆኖ ልሙጥ ገብቶ ቢሰራ በጣም ነው የሚያምረው። እስከታች ወርዶ ታቹ ላይ በልሙጥ መሰራት ይችላል። ይሄ ቆንጆ ሆኖ ተሰርቷ አልቆለት 14000። ይህ ልብስ ደግሞ እንግዲህ አዲስ ከለር ነው። በጣም ነው የሚያምረው። እንደምታዩት እንግዲህ ሰባ አራት ቁጥር እና ዶቃ ከለር የሁሉም ወርቀ ዘቦ ገብቶበታል። በወርቀ ዘቦ የተሰራ ልብስ ነው። በጣም ቆንጆ ልብስ ነው። ሰፋ ያለ ጥበብ ነው። በግሩፕም ቢለበስ፣ ለብቻም ለተለያየ ፕሮግራም መሆን የሚችል ነው። ነጠላዋም እንደምታዩት በጣም ነው የምታምረው። በጣም የወደድኩት ልብስ ነው። ዝም ያለ ነው ግን ያዘነጣል። ቆንጆ ሰፊ ጥበብ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆለት። አስራ ስድስት ሺህ ልብሱ። ሁለት አይን ልብስ ነው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ይሄ ደግሞ እንግዲህ ወይ ነጠጅ ከለር በጣም ለምትወዱ ሰዎች በደንብ ወይ ነጠጅ አምሮት የሚያስወጣ ቆንጆ ጥበብ ነው። በጣም ነው የሚያምረው። እንግዲህ ቪዲዮ ላይ እንደዚህ ውበት ኑሮት ይታይ አይታይ አላቅም። ወይን ጠጁ ላይ ግን የራሱ ወርቀ ዘቦ አለው። ፒንክ ላይ ወርቀ ዘቦ ገብቶታል። በጣም የሚያምር ቆንጆ ልብስ ነው። በጣም ነው ወደድኳት። ዝም ያለች ነች ግን በቀጭን ማት ሰለች ልብስ ነች። መነኑ እንደምታዩት ቆንጆ ነው። እንግዲህ ለእናንተ ብዙም ላይታይ ይችላል። ሁለት አይነት ልብስ ነው። ነጠላዋ ራሱ በጣም ነው የምታምረው። እንደምታዩት በነጠላው ራሱ መጠለፍ ትችላለች። በጣም ቆንጆ ልብስ ነች። በዚህ ከነጠላው ውጭ ባለችዋ ዲዛይን ራሱ ቅጠል ቅጠል በምትመስለው ነገር መሰራት ይችላል። ይሄ ቆንጆ ሆኖ በምትፈልጉት ተሰርቶ 14ሺ ቆንጆ ልብስ ነው። ልብስ ደግሞ እንግዲህ ዘርግቼ ላሳያችሁ። ፈርጥ ስላላት የራሷ ዲዛይን ፈርጥ አላት። በጣም የሚያምር ፈርጥ ነው ያለው። እዩት እንግዲህ እንዲህ አይነት ልብስ ሲሰራ በጣም ነው የሚያምረው። ያዘንጣል፣ የእውነት እየወደዳችኋት ሁሌ የምትለብሷት ቆንጆ ልብስ ነች። በጣም የምታምር ልብስ ነች። ፍለወሯን በወርቅ ዘቦ የተሰራች ነች። ቅጠሏ ሎሚ ከለር አላት፣ ሲልቨር ከለርም አላት። እንግዲች በጣም በግሩፕን ብትለበስ ለተለያየ ፕሮግራም። እነዚህ ፈርጦቹ ደግሞ በጣም ነው የሚያምሩት። ፈርጥ ያለው ልብስ በጣም ነው የሚያምረው። እኔ በጣም ነው የምወደው። ነጠላዋም እንደምታዩት በጣም ጽድት ያለች ቆንጆ ነች። አርቡም ሰፊ ልብስ ነው፣ ሰፊ አርብ ነው። ይሄ ቆንጆ ሆኖ ተሰርቶ በምትፈልጉት ዲዛይን ተሰርቶ አስራ አራት ሁሌም እንደምናገረው እንግዲህ በግሩፕ ለምትመጡ ደግሞ ዲስካውንት ይኖራል እላለው። ያው እየጠየቃችሁኝ ዲስካውንት ማድረግ እያደረግኩ ነው። ከስተመሮቼ ላይክ እና ሰብስክራይብ እያደረጋችሁ እያበረታታችሁኝ ነው። በጣም ነው የማመሰግነው። ዩቲቤ እንግዲህ እንደ ዩቲቤ እንግዲህ የከፈትኩት አጭር ጊዜ እንደመሆኑ እንግዲህ እናንተ ማግዛችሁኝ በደንብ እይታለው። በደንብ እየታየልኝ ነው። ብዙ ሰዎች ኦርደር የሚያደርጉኝ ከራሴ ዩቲዩብ ላይ በማየት ነው። በጣም ነው ማመሰግናችሁ ከስተመሮቼ። እንቀጥል ይሄ ልብስ ደግሞ ከአሁን በፊት በአረንጓዴ ከለር ሰርቸው በጣም ብዙ ሰው ወዶት የለበሰው ልብስ ነው እንደምታዩት። አሁን ደግሞ ትንሽ ከለሩ ጠቆር ያለም እና ሰማያዊ ገብቶበት እንደ አዲስ ተሰርቷል። በጣም ነው የወደድኩት። ይሄ ራሱ ከአረንጓዴውም ራሱ ይሄ በጣም ያምራል። እስኪዩት እንግዲህ የእናንተ ዳኝነት ነው የሚወስነው። ይሄ ከአንገት በላይ ቆንጆ ሆኖ ተሰርቷል። ቆለት አስራ ሶስት ሺህ። ነጠላዋም ደግሞ ቆንጆ ነች እንደምታዩት። በጣም ነው የምታምር። በዚች ሳይዝም መጠለፍ ትችላለች የምታምር ልብስ ነች። ቆንጆ ልብስ ነች። ይሄ ልብስ ደግሞ እንግዲህ ከአሁን በፊት በሰማያዊ መደቧ መታ ነበረ ሰርቻት አለው በሰባ አራት። አሁን ደግሞ የሰባ አራቱን ቦታ ጥቁር ገብቶበት እንግዲህ እንደምታዩት ጥቁር ሲገባ ክሩን በሙሉ ነው የቀየረው። ዲዛይኑን አዲስ ነው ያስመሰለው። በጣም ነው የሚያምረው። ያው ብዙም ግን የጥቁር አድናቂ አደለሁም እንደራሴ ስጠየቅ ግን ጥቁር ያለበት ጥበብ ምን ጊዜም ሲለበስ አዲስ ነው። ምክንያቱም ይሄ ሁሌም ፍክት ብሎ ነው የሚታይ። ከለሩ የመፍዘዝ እንትን የለው። ቆንጆ ልብስ ነው ይሄ። ቆንጆ ነው ተሰርቶ አልቆለት አስር ሺ ብር። ቺ ልብስ ደግሞ እንግዲህ በባለፈው ቪዲዮ ላይ በጎመኔ ከለር ጠቆር ባለ ሰርቻት ነበር። አሁን ደግሞ እንግዲህ እንደዚህ በቀዩ ደግሞ ደመቅ አድርገው አምጥተዋታል። በጣም ላይ ነው ግቡ ናት። በጣም ነው የምታምር። አምስት አርብ ልብስ ነች። በወራጅ መጠለፍ ትችላለች። ከአንገት በላይም በምትፈልጉት ዲዛይን ቆንጆ ሆኖ መሰራት ይችላል። እንግዲህ ይሄ ይሄን እንግዲህ እንዴት አድርጌ እንደማሳይ ወጥቷል እንጂ እኔ ራሴ ፎቶ ነበረኝ ተቀርጨበት። በጣም የሚያምር ልብስ ነው ይሄ። ቆንጆ ሆኖ ተሰርቷል። ቆለት አስራ አራት ሺ ከለር ደግሞ እንግዲህ ቀጭን ጥበብ በጣም ለምትወዱ፣ በጣም ከለሯም ዝም ያለች ነች። በእጅ ጥልፍ ራሱ ይቺ ልብስ ብትጠለፍ በጣም ነው የምታምረው። ክሯ በጣም በእጅ ጥልፍ ሲገባ እንደሚያምር በጣም እርግጠኛ ነኝ። ቆንጆ ልብስ ነው። በጣም ያምር ልብስ ነው፣ ትወዱታላችሁ። ይሄ በወራጅ መሰረት ይችላል። ይሄ ልብስ አርቡ አራት ልብስ ነው፣ ግን አርቡ ይጨመርልኝ ብላችሁ ማሸመን ትችላላችሁ። አርቡም ተጨምሮ በወራጅም ሲጠለፍ በጣም ያምራል። በአራት አርብም ያው ሰውነቱ ግዙፍ ላልሆነ ሰው ይሆናል። ቆንጆ ልብስ ነው ይሄ። ቆንጆ ነው ተሰርቷል። ቆለት 10 ሺህ ብር። እቺ ልብስ ደግሞ እንግዲህ አዲስ ጥበብ ነች። ዝም ያለች ነች። ደረጃዋ በሲልቨር ነች። በጣም ለየት አድርገውን ያመጧት ቆንጆ ጥበብ ነች። በጣም ነው የምታምረው ይሄ እንግዲህ በምትፈልጉት መሰራት ይችላል። ይሄ ዝም ያለ ከለር ወዳለሁ የሚል ሰው ብዙ ጊዜ የሚመርጠው ምርጫው ነው። እንግዲህ ዝም ያለ ከለር ደረጃዋን መቅረት ትችላለች፣ እንደዚህ መቅረት ትችላለች። ነጠላዋም ደግሞ እንደምታዩት ሰፋ ያለች ራሷን ጥበቧን ነው ነጠላዋን ያደረጓት። ቺኛዋ የነጠላዋነች አነች። እቺ ደግሞ ደረጃዋ ተቀንሳ መሰራት ትችላለች። እቺ ቆንጆ ሁና ተሰርታል። ቃላት አስር ሺህ ብር ቀጭን ጥበብ ደግሞ ደምትወዱ እንግዲህ እቺ በጣም ቀጭን የምትባል ነች። ግን አሁን እቺ ጥበብ በደንብ በወራጅ መሰራት ትችላለች፣ ደረጃዋ ቀርቶላት። ይችኛዋ ደረጃ ቀርታ በወራጅ መሰራት ትችላለች። ቆንጆ ሁና በሚያምር ከአንገት በላይም ደግሞ በምትፈልጉት ዲዛይን መሰራት ይችላል። ከወገብ በላይ በምትፈልጉት ዲዛይን ተሰርቶ ዘጠኝ ሺ ብር ነው። እንግዲህ ለዛሬ ይሆናሉ ያልኳቸው አዳዲስ ጥበቦች ለተለያየ ፕሮግራም ለመጪው ለሰርግ ለሽምግልና ለተለያየ ፕሮግራም ይሆናሉ ብዬ ያዘጋጀኋቸው አዳዲስ ጥበቦችን እስካሁን ያሳየኋችሁን ይመስሉ ነበረ እንግዲህ አድራሻችን አዲስ አበባ ሀያ ሁለት አውራሪስ አካባቢ ጸዲ ፕላዛ ግራውንድ ላይ እንገኛለን ስልኬ ዜሮ ዘጠኝ ስልሳ ሶስት ሰባ ሶስት ሀያ አንድ ሀያ አንድ ብላችሁ በዋትሳፕን በቴሌግራምን ብትደውሉልኝ ታገኙኛላችሁ እንግዲህ በዩቲቤ ደግሞ አዲስ እንደመሆኑ እያበረታታችኝ ነው እይታ ማለው በጣም ነው ማመሰግነው። ቤተሰቦቼ እንግዲህ ቀጣዩም ደግሞ እይታው እንዲጨምርልኝ የእናንተ ላይክ እና ሰብስክራይብ ያግዘኛል። አመሰግናለሁ።